ፈጣሪ ሴት ነው ያለች። እግዚአብሔር ይቅር ይበላት። ለማንኛውም አንድ ሴት ፌሚኒስት ተሰምታለች። እስ እሱም ቪዲዮኒ ና እናንተ የምትሉትን ትላላችሁ። እኔ ስለዚህ ጉዳይ ብዙ ዲቴል መግባት አልፈልግም። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። ይሄ ነው አረቄ ያጠጡ ሲበዛ ጭንቅላ ይወጣል፣ ያልኳቸው በምክንያት ነው። ይሄ ነው እንግዲህ ፌሚኒስትነት። እሺ እኔ ማን የፈጠረን ከማን የተወለድኩት

ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ያስማማናል። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቤታ እንግዲህ እኔ ከሴቶች ጋር ታውቁታላችሁ፣ ምንም አይነት የጋራ ጸብ የለንም። አላችሁ አይቀር በጣም ነው የምወዳችሁ። ነገር ግን እንዲህ እንቁል ቢትቢት እሽኮለሌ ሽርጥን የሚሉ እንስቶችን ስናገኝ ላሰላስ ማድረጋችንና አንረሳም ማለት ነው። ሁላችንም የተፈጠርነው ፈጣሪ አለን። አለፍ ሲል እናቶቻችን ክብር እነሱ ይገባቸዋል። ሪስፔክት ካልቀረ ለአባት እናትም ይሰጣል። እንግዲህ የፌሚኒስት ጽንሰ ሀሳቡ ላልገባችሁ ሰዎች ሴት ልጅ ተጎድታለች ተብሎ ስለሚታሰብ የሴት ልጅ ተሟጋች ድምጽ የሚያሰሙ ላይ አሉ የሚባሉ ናቸው። ነገር ግን አሁን አሁን ላይ ፈሩን እየለቀቀ ውስጥ ሀሳቡ ግን ሴጣናዊ ሀሳብ እኛ የምንጠላው ከሃይማኖት አንጻር ምንጠላቸው ነገሮች አሉ። ሴት ከሴት ጋር ማጋባት፣ ቤት ውስጥ የበላይነት ነኝ ብሎ አመፅ ማስነሳት፣ የማይሆኑ ሀሳቦችን ሲንግል ማምነትን ማስፋፋት። ሲንግል ማምነት መሆን በራሱ አንዱ እንዲያስፈልጋል ሌላዊ ዘቢገስ ሴት ልጅ አምጣ ብላ ብትወልደንም አባት ያረጋት ነጭ ላባለች መቼስ እንደ ዶሮ በንፋስ አይረገዝ። ያ ይህንን ነገር ለማለት ነው። መስመር ባይታለፍ መልካም ነው። እውነት ነው። ይሄ መስመር ማለፍ ሰው ልጅ ፍጥረት ከተጀመረ እንግዲህ አዳም ተፈጠረ፣ ከዛ ሄዋን ከአዳም ጎን ተፈጠረች ነው። ይህንን ነው እኛ ምናምነው ክርስቲያኖች፣ ሁላችንም በእስልምናም ያላችሁ ልጆች የምታምኑት ይሄን ነው። አዳምና ሄዋን ወይም ከአደምና ከአዋ የተጀመረ ፍጥረት ነው። ዛሬ ላይ በስተን ያለ ነው። በቢሊየን የሚቆጠር ህዝብ ቢኖርም ማለት ነው። ሁላችንን የሚያስማማው ደግሞ አስተሳሰብ ነው የምትለው አስተሳሰብ በፍጹም እኔ ልቀበሉ አልችልም። እናንተም የማትቀበሉት እርግጠኛ ነኝ። እኔን የፈጠረችኝ ሴት ናት፣ ስለዚህ ክብርና ምስጋና ለሷ። ይሄ በጣም በቃ የሌለ ዊርድነት ነው። ለማንኛውም ባይዘ ፌሚኒስትነት ሲዘምን ጋጠ ወጥነት ነው የሚሆነው። ፌሚኒስትነት ሲዘምን ስርዓት አልበኝነት ነው የሚሆነው። ኦፍ ኮርስ ሴቶች ሲበደሉ፣ ሁላችንም እንጨዋለን፣ ወንዱም ሴት ይጨዋል። ግን ፌሚኒዝምን ስናዘምነው በጣም ወደ ብልግና፣ ወደ ጋጠ ወጥነት ስለሚሄድ ሊታሰብበት ይገባል። ለማንኛውም ዊርድ ነገር ነው የሚያደርጉት። ኤንዌይስ ግን እንለፈው ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናል። እና እነዚህ የውጭ ዝርያዎሶች አብዛኛውን ጊዜ በራሳቸው ብሪድ ማድረግ ይችሉ እገዛ ያስፈልጋቸዋል። እና ከስንት አሰልቺ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው። ሄድ ሳይዙ ምናምን ሰውነቱ፣ ጀነቲክሱ የሚገርም ነው እና ኒኪታ ከዚህ በኋላ ቢያንስ ሶስት ጊዜ እየመጣች እዚህ መጠቃት ይኖርባታል። አስጠቃሃት፣ አስጠቃሃት፣ አስደፈርካት፣ አስለጠፍ

ይሄኛውን ያው የተሙን ስለሚያስቅ ስቀን እንለፈው። ማሆን ስቱፒድ ሚስቴኮች ያሰራሃል። ስቱፒድ የሆኑ ስህተቶች ሰርቻለሁ። ዩኒቨርሲቲ ሊያስባረኝ የሚችል ስህተት ሰርቻለሁ። አንዱ ከአዳኑ ሰዎች ጓደኛ የብራይን በሩ የብራይን በሩ በጣም ነው የምወደው ለእኔ እየዞረ ይቅርታ ጠይቋል በየክፍ እኔ ለሰራው ስህተት ለምን ትኮንታናለች? ይህን ወራበት እንጂ ይህን ወራቸው ኦኬ። በጣም ፍቅር ውስጥ ነበርኩኝ። ጓደኝነት ውስጥ ነን። እሷ ፍሬሽ ነች፣ እኔ ሲኒየር ነኝ። ከዚያ የሆነ ቀን በቃ መጣች። እኔ እኮ ነገ ፈተና አለባቸው አላጠናሁም፣ እና በቃ ልባረር ነው አለች። ገባን። ከተባረች አላገኛትም። በየቀኑ ቤታቸው በጣም ሩቅ ነው። ታክሲ እራሱ የለኝም። ስለዚህ ሳስጠናት አደርጉ ይሁን፣ አልገባትም። ጧት በተራስ ላይ ሸኛዋፍ ስደርስ ከተለያየ ክፍል የተውጣጡ ተማሪዎች አንድ ላይ ነው የሚፈተኑት። እሺ እኔ ምን እየተካሄደ እንደሆነ አላውቅም። ዩኒቨርሲቲ ውስጥ ነው ትጫራላችሁ ምናምን። በጣም ሀርድ ነው። ዩኒቨርሲቲ ውስጥ ፈተና ለሰው ቁጭ ብሎ መፈተን አደገኛ ፍቅር ነው ማለት። የሚፈተንላት አጠገቧ ቁጭ አለ። ይሄ በጣም ከባድ ድፍረት ነው። ከባድም ሪስክ ነው። በእናታችሁ ከባድ ሚገርም ነገር ማለት ነው። ልክ እኔ ስወጣ ሎጂክ ያስተማረኝ አስተማሪ ሎጂክ ከፍተኛ ነጥብ የሚያመጣው በጣም ወድ ነበር፣ እና ይወደኛል። ልክ እኔ ስወጣ እሱ ሲገባ ማለት ነው። እሱ ትንሽ ምቆይ ያገኘኝ ነበር እዛው ክፍል ባር ነበር ዩኒቨርሲቲ። ከዛም በኋላ ደግሞ ሌሎች ተማሪዎች ምን አሉ፣ እንዴ እሷ ከፍተኛ ነጥብ ካመጣች ጎበዝ ተማሪዎች አሏል ያጠኑ ይለፍ እኛ ዋጋችን ዲስክሬት ሊሆን ነው። ከሷ ደግሞ አስባሯል ጀመሩ ማለት ፌቲሽ። ከዛ ጓደኞቼ ናቸው ልክ ነገር ነው ይሄ ምቀኝነት አይደለም። ማን ይሁን ዜማ ምቀኝነት ነው አለ ምቀኝነት አይደለም ይሄ እኮ በጣም ማለት እነሱ መቶ ፐርሰንት ልክ ናቸው። ይህን ፈተና ለማለፍ ቸክለው እየተማሩ የነበሩ የሆነ ጎበስ ተማሪ መጥቶ ከእነሱ ጋር ለሚፈተነው ለአቻቸው ፈተና ሲሰራለት ይሄ ላይክ ኖርማል ነገር አይደለም፣ ምቀኝነትም አይደለም። እነሱ መቶ ፐርሰንት ልክ ናቸው እና ላይክ እሸቱ ግን አሁን ተጸጽቶበት እንደሚያወራ ነው ምነግራችሁ። እና እስኪ እናስጨርሰው እሱ ምን ድረስ እንደሚወስድ ሪሌሽንሺፕ ዩኒቨርሲቲ ላይ አታቆም። ስትጀምረው ግን አንተ መወሰን የምታቆምበት ሌብል አለ። አንተ መወሰን ታቆማለህ። የሆነ በቃ አንተ ትወስን አትችልም። ነገሮች ተያይዘው የሆነ ሰዓት ወይ ዩኒቨርሲቲ ያለ ልጅ አባት ሆናል፣ ወይ ሱሰኛ ሆናል፣ ወይ ከትምህርት ተባረረ ማለት ነው። ምን ሆነ ለምነው፣ ጓደኞች ኢብራሂም በድሩ፣ ማመድ ኑር፣ ከድርና መንበሩ የሚባል ጓደኞች አለ። በየክፍሉ እየዞሩ ለመኑልኝ፣ እባካችሁ ፒቲሽኑን ተውት፣ በቃ ስህተት ነው የሰራው ይቅርታ ጠይቋል። ይቅርታ በእኔ ስም ይቅርታ ብለው ለምነው አስቀሩልኝ። መምራኑ ምናምን ያለኝን ነገር ያቁ ነበር። በጣም ጥሩ ውጤት ነበረኝ ምናምን ምናምን ተነጋገሩ። በቃ ማለት በየዋነት የተሰራ ስተት ነው አሉ መሰለኝ። እንግዲህ ሳል ግን ቢሆን ጋይስ በጣም ህይወት አይሮ ነገር ግድ ለማድርግ እያለች ያሳደገች እናቴ ተባረረ በምን ዓመት ማቃትን ሳይሆን ለሶስት ወር ማቃት ሊሆነ። ስለዚህ ያፈቀርኩት በቃ እናቴን ፍቅር ዜሮ አደረኩት፣ ዲስክሬዲት አደረኩት። ታካ እንደዚህ እኮ ነው። ስለዚህ ከባድ ነው። አሁን ይችላል፣ ዋጋ ግን ያስከፍላል። በዛ በዛ ወይ

ኤንዌይስ ጋይስ በጣም ማለት በጣም ማለት ይሄ ፖድካስት ይኸው እየተማራችሁ እየሳቃችሁ ልክ እንደዚህ ነው፣ ፈታ እያላችሁ የምትማሩ። በጣም በጣም መርሳት የሌለባችሁ ነገር ግን እንደ ቀልድ የተጀመሩ ሪሌሽንሺፖች ምን ያህል እራሳችንን ራሳችንን እንድናጣ በቃ አይምሯችንን መቆጣጠር እንዳንችል፣ ላይክ ይሄ ከኛ ቁጥጥር ይወጣል። ዝም ብሎ በስሜት መነዳት ይሆናል ጫዋታውና አንዳንድ አደገኛ የሆኑ ሪሌሽንሺፖች ውስጥ ስትሆኑ ራሳችሁን ኮንትሮል ማድረግ ካልቻላችሁ በጣም አደጋ ውስጥ ናችሁ። ራሳችሁን ኮንትሮል ለማድረግ የምትገቡበትን ሪሌሽንሽፕ በደንብ አጥኑ። መንፈሳችሁን የሚገዛ አይነት ሪሌሽንሽፕ ከሆነ ልክ ነው ብዬ አላምንም። እኔ ማፍቀር የሚችለው እግዚአብሔርን ነው፣ መውደድ ግን ሰውን ይችላሉ ብዬ ነው ማምነው። ነው ይሄንንም ከሆነ ጊዜ በኋላ ያመጣው አስተሳሰብ ነው። በጣም ፍቅር ውስጥ ስትገቡ እግዚአብሔርን ትታችሁ ሰውን ማምለክ ትጀምራላችሁ። ላይክ እሷን ካጣው እሞታለሁ፣ እሱን ካጣው ራሴን አጠፋለሁ፣ ህይወቴ ባዶ ነው፣ ህይወቴ ጨለማ ነው የሚሉ ሰዎች ካያችሁ ወደ አምልኮ ገብተዋል። የሰው ልጅ መኖር ማይችለው አምላኩን ካጣ ብቻ፣ በእኔ አስተሳሰብ ብዙዎችም እንደዚህ በዚህ ትሞላላችሁ ይመስለኛል። ለማንኛውም እስኪ ወጣ ያለ ሪሌሽንሽፕ ውስጥ ገብታችሁ ጉዳት የደረሰባችሁ ወይም ደግሞ በዛ ሪሌሽንሽፕ ያያችሁት ፈተናና ስቃይ ካለ እስኪ አጠር አድርጋችሁ ዚች ኮመንት ስል ጻፉልኝ። ብዙዎች አንብቦ ይማሩበታል። እኔም አነበዋለሁ። ላይክ አደርግላችኋለሁ ማለት ነው። እናንተስ ምን ተሰማችሁ? ኮሜዲያን ሼቱ አሁንም በአቋሙ እየቀጠለ ያለ ሰው ነው። ይመቸው። እንደዚህ አይነት እናንተን ከመባረር የሚያድን ጓደኛ ይስጣችሁ። እንግዲህ ሌላው ተአምር ያስባለው ጉዳይ ባለ ሶስት ኩላሊቱ ሰውዬ ነው። ባለ ሶስት ኩላሊት ሰው ኢትዮጵያ ውስጥ ተገኝቷል። እሱም ቲቪ ቅዳሜ ከሰዓት ላይ ቀርቦ አስተያየት ሰጥቷል። ይህን ሰውዬ እንስማው እና እስኪ የራሳችንን አስተያየት እንሰጣለን። ይሄ ቪዲዮ እዚህ ልጅ ጋር እንዳይደርስ ዛሬ ቅዳሜን ከሰዓት የቀረበውን ሰው እያይታችሁታል። ሶስት ኩላሊት ያለው ሰው ነው የቀረበው። ተመልከቱት። ባለ ሶስት ኩላሊት ነኝ ብሎ ነው እንግዲህ እኛ ጋር የመጣው። ለእኛ ዲዜና ነው ስለ ሰውየው ልንገራችሁ። ሰውየው እንግዲህ ከአመታት በፊት ድርጅት ላይ በሹፍርና ተቀጥሮ ይሰራ የነበረ ሰው ነው። ከዛ ግን እረፍት ማረፍ ይፈልግና ፍቃድ ላይ ያስፈቅድ ምን ያደርጋል ጎኔን እያመመኝ ነው በሚል ሊመረመር ሄዳል ማለት ነው። ከዛ ግን ባልጠበቀው መልኩ ሲመረመር አልትራሳውንድ በሚታይበት ጊዜ ምን ይገኛል? ሶስት ኩላሊት ይገኛል ሰውነት ውስጥ። ከዛ ዶክተሮቹ በጣም ይደነግጣሉ። ለእሱ ግን አልነገሩትም ነበር። በዛ መካከልም እሱ ምንድን ነው ድንጋጤያቸው ብሎ ራሴ ላይ ያጣጣ መተው ብሎ በጣም ተደናግቶ ባለበት ሰዓት ሶስት ኩላሊት እንደሆነ ያለው ይነግሩታል ማለት ነው። ከዛ ግን ፍሬንድ ስቲል በጣም በሚያስቃቸው ሁኔታ ፍሬንድ የፈለገው የእረፍት የአመት ረፍቱን ሊጻፍለት ነው እና አሁንም የአመት ረፍቱን ጻፉልኝ ይላቸዋል። ይሰጣል ማለት ነው። ዶክተር ሁሉ ጋር አላበቅንም እኛ ጤነኛ ሰውና ስለዚህ ያን ጽፍ እንደሚሉታል ማለት ነው። ለማረጋገጥ ሪፈር ወደ ሀያት ሆስፒታል ይጽፉለታል። ሀያት ሆስፒታል የሚሄዱ ሶስት ኩላሊት እንዳለው ያረጋግጣል ማለት ነው። ይህ ሰውዬ እና ይህ ሰውዬ እንዴት ነው ሶስተኛውን ኩላሊት ፖርሽ አርጎ መጠቀም ይችላል? የሁላችንም ጥያቄ ይሄ ነው እንግዲህ ጋይ ሶስተኛውን ኩላሊት ሽጦ መጠቀም ይችላል ወይስ አይችልም? የሚለው የሁላችንም ጥያቄ ቢሆንም ግን በጣም የሚገርመው ነገር ይሄ ነው። የሰው ልጅ ሰበባር ሳያመው ማለ አሞኛል ብሎ ሲሄድ ሌላ አደጋ ውስጥ ሊወድቅ እንደ እንደሚችል ማየት አለባ ይሄ እንደውም መልካም ዜና ነው። በነገራችሁ ፍቃድ ጠይቆ እምቢ ሲባል ሆስፒታል ሂዶ ክሊፍ ጽፌ በቃ ረፍት መውጣት አለብኝ ብሎ ሲሄድ ነው እንግዲህ ሶስት ኩላሊት እንዳለው የተነገረው እና አንዳንድ የአይምሮችን ጠማማ ሀሳብ እኛን ራሱ ወደ ቲዞን እንደሚሄድ ይሄ ቪዲዮ ማሳያ ነው ማለት ነው። ለማንኛውም እናንተ ምን ተሰማችሁ? ሶስት ኩላሊት ያላችሁ ሰዎችስ የኔ ተከታታዮች ያላችሁ ካላችሁ አለን በሉ። አንድ ያላችሁን ካላችሁ አለን በሉ። ለማንኛውም ግን ኩላሊት በማጣት የሚሰቃዩ ወገኖቻችን ባሉበት ሀገር ውስጥ ሶስት ኩላሊት ያለው ሰው መገኘቱ በጣም አጃይብ የሚያስብል ነው ማለት ነው። ባለፉት ሁለት ሳምንታት እንግዲህ ኮሜዲያን እሸቱ የሰጠው አስተያየት ብዙዎችን አስቆጥቶ ነበር። ብዙዎችን በዛ አስተያየት ዙሪያ አስተያየት ሲሰጡ ነበር። እንግዲህ ኮሜዲያን እሸቱም ትላንትና በወቸ ጉድ ፕሮግራም ላይ ቀርቦ ብዙ ብዙ ብዙ የህይወት ተሞክሮን አካፍሏል። እንዲሁም ደግሞ ጫጫታዎችን እንዴት እንደሚመለስ የሚመጡትን ትችቶች እና ተቃውሞዎችን እንዴት አድርጎ እንደሚቋቋም አንድ አስተያየት ሰጥቷል ማለት ነው። እንግዲህ እሸቱ ምላሽ የሰጠበትን ቪዲዮ ከዚህ ቀጥለን የምንመለከተው ይሆናል። ወደ ቪዲዮው። ጫ

አንደኛው እንትኔ እሸቱ እኮ የቤሱ ተብሎ ነበር እያልኩ ነው። እግዚአብሔር ኢትዮጵያ ሰው ነው። እኔ ግን ኪሪስ መሆን አይነት ሰው ቼክ ማረግ በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ ምን አበፋን ስለሆነ ለምን ማየት እንደሌለብን። አሁን ለምሳሌ አንቺ እኔ ማስበው የሚከተሉኝ ተመልካቾች በሙሉ ደስ እያላቸው ያዩኛል። ይወዱኛል። የምወዳቸው አለው። ጥሩ ጥሩ ነገር ሰራለው። ሁሉም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለእነሱ እንዴት ስለሆንኩ ነው ይወደዱኝ፣ እንደዚህ ስለሆንኩ ነው ይወደዱኝ። አሁን እሱ ስድብ ሲያደረገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል፣ ለእሱ ለመመቸት እሱን ደግሞ ያኔ ለአንቺ መመቸት አቆማለሁ። ለእኔ ለሚወዱ ለሚያከብሩ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዘቲቭ አድናቆት ሺህ ሰምቶ አንድ እንትን ጣል ስታደርግ በስል ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው? ሁሌ አቦ አቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም። ለዛ ሰው የሮንጂ ሪስፖንድ የሚያደርገው ለአንድ ሹ ለሚያደርጉት አይደል? ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሲን ፕሮቴክት ማድረገው በዚህ ወያይታቹ አለ። ብዙ ጊዜ ተሰልፈ ወይም ከልጆች ይሰደባሉ ነገር ይሰደባሉ፣ ሊታሰሩት ያለ ሽው ነገር ይመጣል። ሰሞኑን በትክክል የተነሳውን ጥያቄ ግን ማንሳት አልፈለገም። ጥያቄዎች ሲመጡ፣ ተቃውሞዎች ሲመጡ አልሰማ ባለመስማት ነው ማሳልፈው። ከሰማው ከደገፍኩኝ ወደ አንዱ ሄድና፣ ይሄኛውን የሚወደኝ ወደ ማስቀየም ሄዳሉ። ስለዚህ ባለኝ አስተሳሰብ፣ ባለኝ አቋም፣ ባለኝ ተጽዕኖ ፈጣሪነት ለመቀጠል የግዴታ አለመስማት ይሻላል። አንዱን ተደግፌ አንዱ እንዲቃወመኝ አላደርግም። እኔ ልክ ነው ባልኩት መንገድ ሄዳለው። የሚተቹኝ ይተቹኛል፣ ከዛ ያልፋል ነው እንግዲህ ሙሉ ፖድካስቱን ወቸ ጉድ ላይ ገብታችሁ ማየት ትችላላችሁ። ከአራት ሰዓት በላይ ቆይታ አድርገዋል ማለት ነው። እሸቱ ከልጅነቱ ጀምሮ እዚህ እስካለበት ድረስ እኔ የተወሰነውን አይቻለ፣ ነገ ከነጎዳ ጨርሰዋል። በጣም የተዝናነው ነው የተማርኩበት። እናንተም ትማሩበት። አላ ሞቲቬሽናል ስፒከሩ ማን ያዘዋል። እሸቱ በወቸ ጉድ ፖድካስት ቀርቦ ከተናገራቸው ምርጥ ንግግሮች አንዱ አላሰማችሁና እናልፋለን። ያመነን ሰው በምን እንደምታትንገር በስራው ታቋሉ። እንዴ ለማመን ለማመን እኮ መጽሐፍ ቅዱስ አጋንንትም ያምናሉ ግን አይሰሩም ነው

እንታል አንተ ማድረግ የምትችለው ምንድን ነው? ለሚያደርገው አምላክ በር መክፈት። አብዛኞቻችን ደግሞ ልባችን የተዘጋ ነው። ችግሮቻችንን አናታችን ላይ አስቀምጠን ነው የምንሄድን። የአምላካችንን ኃይል አንጠቀመው። ትንሽ እኮ ነው፣ ብዙ እምነት አይደለም የሚኖረው። ትንሽ የሰናፍጥ ቅንጣት። ሰናፍጥ ምን ብዬሽ መስለናል? ትንሽዬ ነገር እኮ የሰናፍጥ ቅንጣት። እኛ ግን የለንም። ለምን ካልኩ ችግር ችግር አይሆንም፣ አይሳካም። በዚህ ገብቶ በዚህ ሁሌ ችግር ነው ችግሩ ሀፕን ያደርጋል ማለት መጽሐፍ ቅዱስም እንደሚለው እንግዲህ ለሚያምን ሁሉ ይቻላል ነው። በማን በእግዚአብሔር ለሚያምን፣ በጌታ ለሚያምን ሁሉ ይቻላል ነው። ስለዚህ እምነታችን እንጠንቅ። በእምነታችን ከጠነከርን ደግሞ ያሰብነውን ሁሉ እናሳካለን። የዛሬ መልእክታችን ነው ማለት ነው። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በሚያስቀው ስቀን፣ በሚያስተምረው ተምረን፣ አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ ሳታደርጉ የምታየው እጅግ በጣም ብዙዎች ናችሁ እና ሰብስክራይብ ብታደረጉ ለእኔ ይጠቅመኛል። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ